ሁለት ነገር መጠንቀቅ አለብን። የዲጂታል ጦርነት በአእምሯችን የሚመጣውን ጦርነት በቅጡ እናውቀዋለን። በመንደር የሚመጣውንም ጦርነት በቅጡ እናውቀዋለን፣ ማን እንደሚልከውም እናውቃለን። ለዚያ በቂ ዝግጅት አድርገናል። ስለዚህም ደማችሁንም አጥንታችሁንም ከስክሳችሁ ለዚያ ታላቅ ግዳጅ ተዘጋጁ። ይህን ንግግር ያሰሙት ጄኔራል አበባው ታደሰ ከቀናት በፊት በባቱ ከተማ ተገኝተው ነው ያሰቡ ጦርነት ሊገነፍል ከጫፍ በደረሰበት በዚህን ሰዓት ጄኔራል አበባው ለሰራዊቱ ለታላቅ ግዳጅ ተዘጋጁ ሲሉ በተጠንቀቅ እንዲቆም አዝዘዋል። ጄኔራል አበባው የመንደሩን ጦርነት ማን እንደሚልከው እናውቃለን ለዚያ ግዳጅ ሰራዊቱ ይዘጋጅ ብለዋል። ፊልድ ማርሻል ብርሃኑ ጁላ ባለፈው መስከረም ወር ላይ በዚህ ዓመት ከአገር ውስጥ ግጭቶች ጀርባ ያለውን እጅ የምንቆርጥበት ዓመት ነው በማለት ሻቢያን ቅድሚያ ልክ ማስገባት ይበጃል የሚል አስተያየት አቅርበዋል። አየር ኃይሉም ሜካናይዝድ ጦሩም በተጠንቀቅ ሆኗል። በውክልና እየተዋጋ ያለው ሻቢያም የፊት ለፊቱ ጦርነት እንዳይከፈትበት ከመቸውም ጊዜ በላይ ሰግቷል። ከሰሞኑ ከራሻ የተገዙት የጦር ጀቶች ደግሞ መዳረሻቸውን አስመራ ለማድረግ አቅደዋል መባላቸው የአዳሎ ቤተ መንግስት ሰዎችን ፍራት እጅጉን የጨመረ ሆኗል። ውድ ያንዳፍታ ሚዲያ ቤተሰቦች ኢትዮጵያ ወደ አሰብም ወደ ባህሩም እየቀረበች ነው። እንዳይሳካ ሻቢያ የውክልናውን ጦርነት ጀምሮታል ኢትዮጵያ ለተመድ ይህን የውክልና ውጊያም አልታገሰም ብላለች። በቅርቡ ከራሼ የተገዙት ጀቶች ዓላማ ከዚሁ ጋር ይያያዛል። እነዚህን ጉዳዮች እንቃኛለን። አብራችሁን ቆዩም። ጀነራል ጻድቃን ኢሳያስ በዚህ አያያዙ አሰብን በሰላማዊ መንገድ ለኢትዮጵያ አይሰጥም ብለዋል። የኤርትራ መንግሥት አሁን ላይ እያሳየ ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ዲፕሎማሲያዊ መንገድ የባህር በር የማግኘት ጉዳይ አጠራጣሪ ነው ሲሉ አብራርተዋል። ኢሳያስ የሚመራው የኤርትራ መንግስት አቋም የታወቀ ነው። ይሄ የሕልውናቸው መለኪያ እንደሆነ አድርገው ነው አስቀምጠውት ያሉት ቢያንስ በውጭ የሚናገሩት እሱን ነው ያሉት። ሌትናል ጄኔራሉ አክለውም በዲፕሎማሲው መስክ ምን ይናገራሉ፣ ለሸምጋዮችስ ምን ይላሉ አላውቅም። ይላይ ይሆናል፣ ያው መንግስታት ሁልጊዜ የሚያሳዩት ገጽና በውስጥ የሚናገሩት የተለያየ ስለሆነ ብለዋል። አያይዘውም ያም ሆነ ይህ ግን ይሄን አድርገዋል ይሄን እስካሉ ድረስ እየገለጹ ያሉትን አቋም መነሻ አድርገን እስከ ሄድን ድረስ በሰላማዊ፣ ፖለቲካዊ ዲፕሎማሲያዊ በሆነ መንገድ የባህር በር ለኢትዮጵያ የኢትዮጵያ የማግኘቷ ጉዳይ በጣም አጠራጣሪ ነው የሚመስለው ሲሉ ተደምጠዋል። እነዚህ ጉዳዮች የዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጫና ከተጨመረበት አንድ ውጤት ሊያመጡ ይችሉ ይሆናል እንጠብቃቸው፣ ያሉት ጄኔራል ጻድቃን፣ ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይሄም ዝግ አይደለም። ሁልጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጠዋለህ ነው እንጂ ሁሌ የፖሊሲ አማራጭ ነው ሲሉ አጽንኦት ሰጠዋል። ኢትዮጵያ አሁን ላይ ሌላ አማራጭ እያየች ነው። ለዚህ አማራጯ ደግሞ በቅርቡ ከሩሲያ ተዋጊ ጀቶችን አስገብታለች። በቅርቡ የወጡ መረጃዎች እንደሚያሳዩት ኢትዮጵያ ከሩሲያ ጋር ወታደራዊ ግንኙነቷን እያጠናከረች ነው። በተለይም የሱ ተዋጊ ጀቶችን ለመግዛት አቅዳለች ወይም ውል ተፈራርማለች ተብሏል። ሮስቴክ የመከላከያ ኩባንያ ሰነዶች ተብሎ የወጡ መረጃዎች ሩሲያ ዘመናዊ የጦር አውሮፕላኖችን ለመሸጥ ያቀደቻቸውን ሌሎች ዋና ግዢዎች ስምምነት ይፋ አድርገዋል። ይህ ግዢ ሞስኮ በአፍሪካ ውስጥ ያላትን ወታደራዊ ትብብር የበለጠ ለማጎልበት ያላትን ፍላጎት የሚያሳይ ሲሆን፣ ለኢትዮጵያም ከምዕራባውያን ገደቦች ውጭ የጦር መሳሪያ ለመግዛት የሚያስችል አማራጭ ነው። ኢትዮጵያም ሆነ ሩሲያ ስለ ሱ-35 ግዢ እቅድ በይፋ መግለጫ ባይሰጡም የወጡ ሰነዶችና የሱ ሰላሳ ጀቶች መድረስ የኢትዮጵያ የአየር ኃይሏን በሩሲያ የላቀ የጦር መሳሪያዎች የማዘመን ሂደት ውስጥ እንዳለች ያሳያል። ከሰሞኑ ግብፃውያን ፖለቲከኞችና መገናኛ ብዙሃን ኢትዮጵያ የጦር ጀቶችን መግዛቷን ዋና አጀንዳ ያደረጉት ለሶስቱ ዋና ዋና ፍራቻዎች ምክንያት ነው። ግብፅ ደስተኛ ያልሆነችበት ምክንያት በዋናነት ኢትዮጵያ በመግዛቷ ምክንያት በክልሉ የኃይል ሚዛን ላይ የሚፈጠረው ለውጥ ነው። ከጀቶቹ አይነት ጋር የተያዘው ውዝግብ ደግሞ እዚህ ስጋት የፖለቲካ ትኩሳት ጨምሯል። ግብፅ ከሩሲያ ዘመናዊ የሆኑ ሱ 35 ጀቶች ለመግዛት ውል ተፈራርማ ነበር። ይውል በዋናነት በአሜሪካ የፖለቲካ ጫናና በማዕቀብ ስጋት ምክንያት ሳይሳካ ቀርቷል ተብሎ ይታመናል። ኢትዮጵያ ተመሳሳይ ወይም ዘመናዊ የሩሲያ ጀቶች መግዛቷ የሱ 35 ወይም ተመሳሳይ አቅም ያለው ግብፅ በዲፕሎማሲያዊ መንገድ ማግኘት የተሳና ን ወታደራዊ አቅም ዋና ተቀናቃኟ መያዟን የሚያሳይ ነው። የሁኔታ ግብፆች ዘንድ ብስጭትና የፖለቲካ ቅሬታ እንዲፈጠር አድርጓል። ኢትዮጵያ ዘመናዊ ጀቶች መግዛቷ በአየር ላይ የግብጽን ብልጫ የመጠየቅ አቅም ይሰጣታል። ይህ ብቻ ሳይሆን የኢትዮጵያ ዘመናዊ የአየር ኃይል ባለቤትነት ግብፅ በታላቁ ሕዳሴ ግድብ ላይ ብታስብ እንኳ በወታደራዊ ጥቃት ለመሰንዘር የምትወስደውን ውሳኔ በከፍተኛ ደረጃ አስቸጋሪና አደገኛ ያደርገዋል። ይህ የስትራቴጂያዊ ማስፈራራት አቅም ነው። በአጭሩ ግብጽ በቀጥታም ሆነ በተዘዋዋሪም በግድቡ ላይ ወታደራዊ እርምጃ ለመውሰድ ብታስብ የሱ 35 ጀቶች መኖር እንዲህ ያለውን እቅድ እጅግ አደገኛና የማይቻል ያደርገዋል። ይህ የግብፅን የመጨረሻ የፖለቲካ አማራጭ ወታደራዊ ኃይልን መጠቀም ከግምት ውስጥ ያስወጣል። አዎ ግብፅ የሚያሰጋት ዋናው ነገር ኢትዮጵያ ይህንን ወታደራዊ አቅም መገንባቷ የቀጠናውን ፖለቲካዊ ቀመር የሚቀይር መሆኑ ነው። አዲስ የአየር ኃይል አቅም ያገኘችው ኢትዮጵያ በቀይ ባህር ቀጠናና በአፍሪካ ቀንድ ውስጥ የፖለቲካዊ ተጽዕኖዋን ለማጠንከር የበለጠ በራስ የመተማመን አቅም ይሰጣታል። ይህ ደግሞ ግብፅ በባሕረ ሰላጤው ሀገራትና በምዕራባውያን ዘንድ ያላትን የቀድሞ ተጽዕኖ ሊቀንስ ይችላል። በአጭሩ የግብፅ ደስተኛ ለመሆን ከጀቶቹ አይነት በላይ ነው። ግብፅ የኢትዮጵያና ሩሲያ ወታደራዊ ግንኙነት መጠናከር፣ በተለይም ዘመናዊ የጦር ጀቶችን መግዛት በአባይ ወንዝ ታላቁ የሕዳሴ ግድብ ዙሪያ ያለውን ስትራቴጂዊ ሚዛን ስለሚቀይር በእጅጉ ትሰጋለች። እንዲሁም ግብጽ የኢትዮጵያን የአየር ኃይል ማዘመን የምትፈራበት ዋና ምክንያት በእስራኤል በኩል ሊደርስ ይችላል ብላ የምትጠረጥረውን ማንኛውንም አይነት ወታደራዊ ጣልቃ ገብነት የመከላከል አቅም ኢትዮጵያ መጨበጧ ነው። ኤርትራና ግብጽ እንደ ኔቶ ያለ በቀጥታ ወታደራዊ ጣልቃ ገብነት የሚያስገድድ ይፋዊ የጋራ ስምምነት የላቸውም። ይሁንና በሁለቱ ሀገራት መካከል በኢትዮጵያ ቀጠናዊ ተጽዕኖና በታላቁ ህዳሴ ግድብ ላይ ባላቸው የጋራ ስጋት የተነሳ ጠንካራና ስትራቴጂያዊ የጸጥታ ትብብር አለ። የግንኙነት በዋናነት የተመሰረተው በጋራ ጠላት ጽንሰ ሐሳብ ላይ ነው። ሁለቱም ሀገራት ኢትዮጵያ በምስራቅ አፍሪካና በቀይ ባህር አካባቢ ያላትን ኢኮኖሚያዊና ወታደራዊ የበላይነት የመገደብ የጋራ ፍላጎት አላቸው። ግብፅ በቀይ ባህር ላይ የኢትዮጵያንና ሌሎች አካላትን ተጽዕኖ ለመገደብ የኤርትራን ስትራቴጂያዊ ቦታ ትፈልጋለች። ግብፅ በኤርትራ ወደቦች እንደ ምጽዋ ወይም እንደ አሰብ ለወታደራዊ እንቅስቃሴ የምትጠቀምባቸው መገልገያዎች እንዳሉ ቢወራም ኤርትራና ግብፅ በይፋ ግን ይህንን አያረጋግጡም። ግብፅ በኢትዮጵያና በኤርትራ መካከል የሚደረግ ማንኛውም ግጭት በቀጥታም ሆነ በተዘዋዋሪም የራሷን የብሔራዊ ደህንነትና እስትራቴጂያዊ ፍላጎት እንደሚጎዳ ትሰጋለች። ኤርትራ በግብፅ እይታ ኢትዮጵያን በቀጠናው የሚመክት ቁልፍ አጋር ናት። ኢትዮጵያ ኤርትራን በከፍተኛ ሁኔታ የምታዳክም ወታደራዊ ዕድል ብታገኝ ይህ ግብፅ በኢትዮጵያ ላይ የነበራትን ፖለቲካ ምኩት ሙሉ በሙሉ ያሳጣታል። የኤርትራ መዳከም ኢትዮጵያ ያለምንም ከልካይ በምስራቅ አፍሪካ ቀንድ ብቸኛ ወታደራዊና ፖለቲካዊ የበላይ እንድትሆን ያደርጋታል። ይህም በታላቁ የሕዳሴ ግድብ ዙሪያ ለሚደረጉ ድርድሮች የኢትዮጵያን እጅ የበለጠ ያጠናክራል። በሁለቱ ሀገራት መካከል የሚደረግ ጦርነት የቀይ ባህርንና የባብ ኤል ማንደብን ወሳኝ የመርከብ መስመር ሊያናጋ ይችላል። ግብፅ ደግሞ የስዊዝ ካናል ዋና ተጠቃሚ እንደመሆኗ በቀይ ባህር የሚፈጠር ማንኛውም አለመረጋጋት የንግድ እንቅስቃሴዋን ይጎዳል። በአሁኑ ሰዓት በኢትዮጵያ ውስጥ ያሉ የውስጥ ግጭቶች በተለይም በአማራ ክልል ያለው ጦርነትና በትግራይ ያለው ያልተረጋጋ ሰላም ኢትዮጵያ ከኤርትራ ጋር ግጭት ውስጥ ብትገባም የሚገጥማት ፈተናም በእጅጉ ያወሳስቡታል። የሀገሪቱ የውስጥ አለመረጋጋት ለውጭ ሀገር ፖሊሲዎች እንደ ጂኦፖለቲካዊ መሳሪያ ሆኖ ሊያገለግል ይችላል። ግብፅና ኤርትራ የጋራ ስትራቴጂያዊ ፍላጎት ስላላቸው በሰሜን በኩል ያለ ማንኛውም አለመረጋጋት ለግብፅ እንደ ስትራቴጂካዊ ጥቅም ይቆጠራል። ግብፅ በኢትዮጵያ ውስጥ አለመረጋጋት ከፍተኛ ጥቅም ልታገኝ ትችላለች። ዋናው ዘዴዋም ኢትዮጵያ በሁለትና በሶስት ግንባር እንድትዋጋ ማስገደድ ነው። ግብፅ በቀጥታ ወደ ግጭት ውስጥ ሳትገባ የፖሊሲ ግቧን ለማሳካት ለሚረዱ የውስጥ ኃይሎች ወይም ለኤርትራ ፋይናንስ፣ መረጃ ወይም ወታደራዊ ያልሆኑ ድጋፎችን ልታደርግ ትችላለች። ይህ ኢትዮጵያን ያለማቋረጥ የውስጥ ኃይሏን እንድትጠቀም ይገፋፋታል። እንዲሁም ግብጽ በዓለም አቀፍ መድረኮች በተለይ በተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ወይም በሌሎች የአፍሪካ መድረኮች ኢትዮጵያ የውስጥ ችግሯን መቆጣጠር ያልቻለች ሀገር በመሆኗ እንደ ታላቁ የህዳሴ ግድብ ያሉ ትላልቅ ፕሮጀክቶችንና የቀጠናውን መረጋጋት ማስጠበቅ እንደማትችል ምክንያት ክስ ልታቀርብ ትችላለች። ግብጽ ኢትዮጵያ ከኤርትራ ጋር ግጭት ውስጥ እንድትገባ ብትገፋፋም ዋናው ጥቅሟ ኢትዮጵያ የቅርብ ጊዜ ግዢዋን ሱ35 ጀቶችን ለመሠረታዊ የአገር መከላከያ ከመጠቀም ይልቅ የድንበር ጦርነት ወይም የውስጥ ግጭቶችን ለመቆጣጠር እንድትጠቀምበት ማስገደድ ነው። ይህ የኢትዮጵያን ስትራቴጂያዊ አቅም ያዳክማል። በአጭሩ የኢትዮጵያ የውስጥ አለመረጋጋት በተለይም በአማራ ክልል ያለው ግጭት ለግብፅና ለኤርትራ የጋራ ጥቅም ሊውል የሚችል ትልቅ ስትራቴጂካዊ ተጋላጭነት ነው። የኢትዮጵያ የውስጥ የፖለቲካዊ አንድነትና መረጋጋት ለውጭ ጫናዎች ዋናው የፖለቲካዊ ጥቃት መሳሪያ ነው።